ልጆቻችን አንድ ነገር ሲፈልጉ አይሆንም እንላለን፣ ወይ አንሰጥም ልንል እንችላለን። እና አስር ጊዜ የመጡ ያንኑ ነገር ያንኑ ነገር ሲጨቃጨቁን ምን እናደርግ? የዚህ ጊዜ ምንድን ነው የሚሆነው እነሱ መጥተው ሲጨቃጨቁን ምንድን ነው የሚያስቡት? ተጨቃጭቄ ያው ስሜት የእኛ የወላጆችን ስሜት መለወጥ ነው የሚፈልጉት። ምክንያቱም ሲጨቃጨቁን ጭቅጭቁ ይሰለቸናል፣ ወይ እንበሳጫለን ስለዚህ ያ ደግሞ ለነሱ ይበልጥ የበለጠ እንዲጨቃጨቁ ጉልበት ይሰጣቸዋል። ከዛ በኋላ እኛ ከመሰልቸት የሚሆን ከንዴት የሚሆን የሚፈልጉትን ነገር ልንፈቅድላቸው እንችላለን። ነገር ግን ምንድን ነው ማድረግ ያለብን? ልጆቻችን አይ አይሆንም ካልን በኋላ አስር ጊዜ ቢመጡ አስሩንም ጊዜ መጀመሪያ ላይ ተረጋግተን አይ እሱ አይደረግም እንዳለው በዛው መልክ መድገም አለብን። ልጆቻችን በድግጋሚ እኛን ሲሰሙ እንደ ቆረጥን ስለሚያውቁ ይተውታል ስለዚህ ልጆቻችን እስከሚተው ድረስ እስኪረዱ ድረስ እኛ ድምፃችንን ጮክ ሳናደርግ ሳንቆጣ ሳንበሳጭ መልሳችንን መቀጠል አለብን ሁል ጊዜ የእኛ መረጋጋት ልጆቻችን የሚሰጣቸው መልእክት ምንድን ነው እናቴ ወስናለች አባቴ ወስኗል የሚለውን ነገር ነው ስለዚህ አሁን ልጆቻችን አንድ ነገር አስር ጊዜ ሲጠይቁን እንዴ ብለን የምንቆጣውን ነገር ትተን፣ በዛው በተረጋጋ ድምፅ ይሄ አይደረግልህም አይሰጥሽም ብለን መድገማችን እነሱንም ይበልጥ መጨቃጨቅ እንዳይቀጥሉ የተሰጣቸውን መልስ ለአንዴና ለመጨረሻ እንደሆነ እንዲረዱ ስለሚረዳቸው ተደጋግተን መልሳችንን እንስጣቸው።